ኢትዮጵያ በአትሌቲክስ ዳግም ተስፋን ሰንቃለች። ሁለቱ ኢትዮጵያውያን አትሌቶች ዳግም በዓለም ፊት ሊያኮሯት ተዘጋጅተዋል። ከእጮች መካከል ከሦስቱ ዝርዝር ውስጥ ተካተዋል። የሚያሸንፉ ከሆነ ደግሞ ዳግም የኢትዮጵያ ሰንደቅ፣ የኢትዮጵያ ስም ከፍ ብሎ ይጠራል። አትሌት ብርቄ ሃየሎምና አትሌት ቢኒያም መሃሪ ለታላቅ ድልና ሽልማት ታጭተዋል የሄዱበትን ርቀት የሚቀራቸውን ምዕራፍ በዝርዝር እንነግራችኋለን። በሌላ መረጃችን አትሌት ናችሁ፣ ውድድር ላይ መሳተፍ ህልም አላችሁ? እነሆ አሁን የምንነግራችሁ መረጃ ለእናንተ ጠቃሚ ነው። አንድ ትልቅ ውድድር ተዘጋጅቷል። የት፣ በምን መንገድ እንደምትሳተፉ ዝርዝር መረጃዎችን እንነግራችኋለን። አስገራሚ መረጃ ይዘናል። ውድድር ተወዳድራችሁ ከጨረሳችሁ በኋላ ተለቅ ያለ የልብስ ሻንጣ በሽልማት መልክ ይጠብቃችኋል። የት ካላችሁ በዝርዝር ከምትሰሟቸው ጉዳዮች መካከል አንዱ ነው። ለአስራ አራት ዓመታት ሀገሩ ኢትዮጵያን ወክሎ በተለያዩ የሩጫ ውድድሮች ላይ ተካፍሏል አትሌት ሀጎስ ገብረ ሕይወት አሁን ደግሞ ከትራክ ውድድሮች ጎን ለጎን ሊወዳደርበት ስላሰበው የሩጫ ውድድር አስገራሚ መረጃ ይፋ አድርጓል። ይህንን የምትሰሙታላችሁ ሁሉ ስፖርቶችንን ላይክ ሼር ሰብስክራይብ እያደረጋችሁ ከኛ ጋር ስትሆኑ በአበረታች ቅመም ምክንያት ከሩጫ ውድድር ስለታገደው አትሌት እና ሌሎች ጉዳዮችን እየነገርናችሁ እንቆያለን። ላይክ ሼር ሰብስክራይብ እያደረጋችሁ ከኛ ጋር መሆን ትችላላችሁ። የደውል ምልክቷን ተጫኗት፣ በቀዳሚነት ስፖርታዊ መረጃዎችን ትሰማላችሁ። ይኸው የዛሬውን ጉዳያችንን እንነግራችኋለን። ብርቄ ሃየሎም እና ቢኒያም መሃሪ ተስፋ የተጣለባቸው አትሌቶች እጩ ዝርዝር ውስጥ መግባት ችለዋል። ይሄ አስገራሚው አስደናቂው ጉዳይ ነው። አትሌት ብርቄ ሃየሎም በተስፈኛ አትሌት ወይንም ራይዚንግ ስታር የአመቱ ኮከብ ሽልማት የመጨረሻ እጩ ሆና ነው የተመረጠችው። የ19 አመቷ አትሌት በአንድ ማይል በሺ አምስት መቶ ሜትር በአምስት ሺ እንዲሁም በቤት ውስጥ ውድድሮች በሺ አምስት መቶ እና በ ሜትር ከ20 አመት በታች ክብረውሰን ባለቤትነት የታዳጊ ወጣቶች የዓለም አትሌቲክስ ሻምፒዮኗ ብርቄ ሃየሎም በዘርፉ ከቻይናዊቷ የጦር ወርዋሪ እንዲሁም ከመዶሻ ወርዋሪዋ ጋር በመሆን በሶስት እጮች ዝርዝር ውስጥ መግባት ችሏለች። በወንዶቹ አትሌት ቢኒያም መሃሪ በተመሳሳይ በታዳጊ አትሌቶች ዘርፍ የመጨረሻ እጩ ሆኖ መመረጡ ይታወቃል። ስለሆነም ኢትዮጵያ በዓለም አትሌቲክስ የአመቱ ምርጥ አትሌት ምርጫ ውስጥ በብርቄ ሃየሎም እና በቢኒያ መሃሪ መወከል ችላለች። ይሄ እጅግ አስደሳቹ ዜና እንደሆነ ይታወቃል። የዓለም አትሌቲክስ በሚያዘጋጀው የዓለም ከሀያ አመት በታች የምርጥ አትሌቶች ሽልማት ዘርፍን በማሸነፍ ኢትዮጵያ የካበተ ልምድና ስም እንዳላት ይታወቃል። አትሌት ቀነኒሳ በቀለና ጥሩነሽ ዲባባ በ2003 ማስመረጧ ይታወቃል። አትሌት ሰለሞን ባረጋ በ2019 ማስመረጧም የቅርብ ጊዜ ትውስታችን ነው። የዛሬ ዓመት ደግሞ በ2024 አትሌት ሲምቦ አለማየው ማሸነፏ በታሪክ መዝገብ ላይ ተመዝግቦ ይገኛል። በዚህ የሽልማት ዘርፍም ኬንያ አምስቴ በማሸነፍ ትመራለች። የኬንያ ኮከቦችን ለመገዳደር ደግሞ የኛዎቹ ኮከቦች አሁን ብቅ ብለዋል። ቢኒያም መሃሪና ብርቄ ሃየሎም ይህንን የታሪክ ተጋሪነታቸውን ያስመሰክራሉ ተብሎ ይታወቃል። የዓለም አትሌቲክስ ይፋ ባደረገው መረጃ መሰረት አትሌት ቢኒያም መሃሪና አትሌት ብርቄ ሃየሎም ናቸው ከሀያ ዓመት በታች እጩ ውስጥ መግባት የቻሉት። የ18 ዓመቱ ቢኒያም መሃሪ ከሁለቱ ኬንያውያን አትሌቶች ጋር እየተፋጠጠ ይገኛል። የዓለም ከሀያ ዓመት በታች የአምስት ሺህ ሜትር ባለ ሪከርድ ነው። የለንደን ዳይመንድ ሊግ አሸናፊ ነው። እንዲሁም የአለም የ3000 ሜትር መሰናክል የሶስት ሺህ ሜትሩን የነሐስ ሜዳሊያ አሸናፊ ነው። በዳይመንድ ሊግ ፍጻሜ በሁለተኝነት አጠናቋል። የሴሪም ጋር እንደሚተናነቅ ነው የሚታወቀው። የሁለት ሺህ አምስቱ ከሀያ ዓመት በታች የዓለም ምርጥ አትሌቶች አሸናፊ ዘርፍ ውስጥ የገባው ቢኒያም መሃሪ ትልቅ ድል ይጠብቀዋል ተብሎ ይጠብቃል። በአለም ከ20 አመት በታች የ10 ሺህ ሜትርን 26 ደቂቃ ከ37 ሰከንድ በመግባት አሸንፏል። በአለም ከ20 አመት በታች የ1500 ሜትርን ደግሞ ከ3 ደቂቃ ከ33 በመግባት የዓለም ሪከርድ በእጁ አለ። በአለም ከ20 ዓመት በታች የ3000 ሜትር የቤት ውስጥ ውድድር ደግሞ 7 ደቂቃ ከ29 ሰከንድ በመግባት ሪከርዱን በእጁ አድርጓል። በፓሪስ የ2020 የኦሎምፒክ የሩጫ ውድድር ላይ የ2025 አራተኛ ደረጃን ይዞ አጠናቋል። በቶኪዮ የ2024 በ5000 ሜትር አምስተኛ ሆኖ አጠናቋል። በ2025 የ10000 ሜትሩ የሩጫ ውድድር ደግሞ 26 ደቂቃ ከ43 ሰከንድ በመሆን በገባበት ሰዓቱ ምርጥ ሆኖ ተመዝግቦለታል። በዓለም ከ20 ዓመት በታች የ5000 ሜትር የሩጫ ውድድር ላይ 12 ደቂቃ ከ45 በመግባት ፈጣን ነበር። ሰዓትን ማስመዝገብ ይችሏል። የዓለም ከ20 ዓመት በታች ምርጥ አትሌቶች ሽልማት ዘርፍ በሴቶቹ ሶስቱ ውጭ ውስጥ መግባት የቻለችው ብርቄ ሃየሎም ከሁለት ቻይናውያን አትሌቶች ጋር ነው እየተፎካከረች የምትገኘው። አትሌት ብርቄ ሃየሎም እንደነገርኳችሁ በቤት ውስጥ ሻምፒዮናዎች ሴ የካበተ ልምድ አላት። በ1500 ሜትር 3 ደቂቃ ከስ ከ አምሳ ሶስት የገባችበት የአፍሪካ ሪከርድ ሆኖ ተመዝግበዋል። የ1500 ሜትር የአለም የቤት ውስጥ ውድድርን 3 ደቂቃ ከ58 በሆነ ሰዓት የገባችበት ደግሞ ሪከርድ ነው። የአንድ ማይል ውድድርን አራት ደቂቃ ከ47 ሰከንድ በማሸነፍም የገባችበት የእሷ ምርጡ ሰዓት ሆኖም ተይዞላታል። በ3000 ሜትር 8 ደቂቃ ከ25 ሰከንድ በመግባት የአለም ሪከርድ ባለቤት ነች። የ5000 ሜትርን 14 ደቂቃ ከ23 በመግባት ሁለተኛው ምርጡ ፈጣኑ የሆኑ ሰዓት ሆኖ ተመዝግቦላታል። በአለም የቤት ውስጥ ውድድር ደግሞ አምስተኛ በመሆን ያጠናቀቀችበት ጊዜም ጥሩ ሰዓቷ ነው፣ በሷ ማለት ነው። ከስኬታማዎቹ አትሌቶች ጀርባ ያለ ስኬታማ ሰው ማን ነው ብላችሁ ትጠይቁ ይሆናል። እነዚህን አንጸባራቂ ትንንሾቹን ኮከቦች ለሀገርና ለአለም ያበረከቱ አሉ። የእነሱ አሰልጣኝ ከዚህ በፊት አትሌት ድርቤ ወልተጂ በስተቀር በ1500 ሜትር ያሳተፈ ነው። ዘጠኝ ሴት አትሌቶችን ለቶኪዮ 2025 የዓለም ሻምፒዮና ማቅረብ የቻለ ሰው ነው። ጃንዋሪ 10 በአሜሪካ ፍሎሪዳ ለሚካሄደው የዓለም የሀገር አቋራጭ ሻምፒዮና ስድስት አትሌቶችን እንዲሁ አስመርጠዋል። ሀያ ሶስት ሜዳሊያ ለሀገሩ እንዲመጣ ያደረገ፣ ከዚያም ውስጥ አስራ አንዱ ያመጡት የእሱ አትሌቶች ናቸው። በወጣትና በአዋቂ የአስራ ሰባት ሪከርዶችን ማስመዝገብ ችሏል። የወርቅን ደግሞ ማሳካት ችሏል። የስኬቶቹን ያክል ያልተዘመረለት ጀግና ነው። ህሎፊ ደጎ ነው፣ ብዙዎች ይተቹታል። እሱ ግን ታሪክ እጽፋለው ታሪኮቼም ደማቆች ናቸው በሚ የሚለው ንግግሩ ይታወቃል። አሁን ላይ ሁለቱን አትሌቶች ለማሸለም ከጫፍ ደርሷል። ማን ያሸንፋል? ግምቶቻችሁን ማስቀመጥ ትችላላችሁ። ቢኒያ መሀሪ በዚህ ውድድር ላይ እንዲያሸንፉ ድል እንዲቀናቸው እኛ ልባዊ ምኞታችንን እንገልጻለን። ድል ለትንንሾቹ ኮከቦች፣ ድል ለኢትዮጵያ እያላችሁ መልካም ምኞታችሁን መግለጽ ትችላላችሁ። ወደ ሌላኛው ጉዳያችን እናልፋለን። ታሪክ ነው የምንዘክረው ባለ አሁን ለሌላ ድል እየተዘጋጀ ይገኛል። ላለፉት አስራ አራት ዓመታት ለራሱና ለሀገሩ በትራክ ውድድሮች ላይ ጀግንነት ማሳየት ችሏል። አትሌት ሀጎስ ገብረ ህይወት ነው። አሁን ደግሞ ፊቱን ወደ ማራቶን በማዘወር ትልልቅ የሚባሉ የማራቶን ውድድሮች ላይ ለመካፈል ህልም እንዳለው እየተናገረ ነው። በለንደን ማራቶን ላይ ጠብቆኝ እያለ ነው። አንዳንዶች እንዲህ ይላሉ፣ አትሌት ሀጎስ ገብረ ህይወት ያካበተውን ልምድ ያክል የአቅሙን ያክል ጥሩ ውጤቶችን ማስመዝገብ አልቻለም፣ ብዙ ይጠበቅበታል ይላሉ። እኛ ግን እንዲያሸንፍ ድል ከሱ ጋር እንድትሆን እንመኛለን ስለ አትሌቶቹ እናንተ ምን ትላላችሁ ኮሜንት ላይ አስፍሩልን ወደ ሌላኛው መረጃችን አልፈናል በመረጃችን ወደ ኢንዶኔዥያ እናመራለን ኢንዶኔዥያ ውስጥ ውድድር ለጨረሰ አትሌት ሁሉ የተዘጋጀው ሽልማት ብዙዎችን አስገርሟል የልብስ መያዣ ትልቅ ሻንጣ ነው በሽልማት መልክ የተዘጋጀላቸው ይሄ ሽልማት ብዙዎችን አስገርሟል በኢትዮጵያ ሊጎች ላይ ለአሸናፊ የእግር ኳስ ቡድን አባላት በአንድ ወቅት የዘይት ሽልማት መዘጋጀቱ አነጋጋሪ ሆኖ ነበረ። ኢንዶኔዥያ አሁን ደግሞ በላቀው ሽልማት መጠቻለው እያለች ነው። ወደ ሌላኛው መረጃችን እንለፍ። በአይነቱም በሽልማቱም ልዩ የሆነ ውድድር ተዘጋጅቷል። ውድድሩ የተዘጋጀው አየር ኃይል ዘጠናኛ ዓመት ክብረ በዓሉን በሚያዘጋጅበት ጊዜ የበዓሉ አንድ አካል የሆነውን የአስር ኪሎ ሜትር የጎዳና ላይ ውድድር ላይ በሚቀርበው ዝግጅት ነው። ህዳር ሀያ አንድ ውድድሩ ይካሄዳል። ለግሉ ተወዳዳሪዎች ምዝገባ ከዜሮ ስምንት ዜሮ ሶስት ማለትም ከህዳር ስምንት እስከ አስራ አምስት ይካሄዳል። ቦታው ደግሞ ጉርድ ሾላ ነው ተብላችኋል። በቡድን ለሚሳተፉ ማለትም ለክለቦችም ተመሳሳይ አድራሻና የመመዝገቢያ ቦታ ተዘጋጅቷል። ለግል ተሳታፊዎች ህዳር 21 ከሌሊቱ 11 ሰዓት ተነስተው ወደ ውድድሩ ቦታ ታመራላችሁ ተብሏቸዋል። መልካም እድል እንዲገጥማችሁ እና በዚህ ውድድር ላይ እንድትሳተፉ ያለን መልካም ምኞታችንን እንገልጻለን። ለእለቱ የመጨረሻ የደረግነውን ጉዳይ እንንገራችሁ። ለዕለቱ የመጨረሻ ያደረግነው መረጃ እንንገራችሁ። አሜሪካዊው አትሌት ከአበረታች ቅመሞች ተጠቃሚነት ጋር በተያዘ እግድ ተላልፎለታል። አትሌቱ የ2022 የዓለም አትሌቲክስ ሻምፒዮና የ100 ሜትር የብር ሜዳሊያ ማስገኘት ችሏል። ማርሲንስ ብሬሲ ይባላል። አትሌቱ ላይ የ45 ወራት እገዳ እንደተላለፈበት ነው የተነገረው። በመጀመሪያ የተሰነዘረበትን ክስ አምኖ መቀበሉን ተከትሎ ነው ቱ ወደ ሀያ አንድ ወራት ዝቅ የተደረገለት። ሆኖም በዳግም ምርመራ ወቅት ሶስት ጊዜ በተፈጠሩ የሰዓት የቦታ እክሎች ሳቢያ እግዱ ወደ ቀደመው ወደ አርባ አምስት ወራት ከፍ እንደሚልበት ነው እየተነገረ የሚገኘው። ለእለቱ ያልናቸውን ስፖርታዊ መረጃዎች እንዲነግረናቸው አበቃን። ሁሉ ስፖርቶች ነበረን።